ጤና ስጥልኝ። ይህ የኢትዮጵያን ኤሌክትሮኒክ ሲንግል ዊንዶው ሲስተም ነው። የኢትዮጵያን የኤሌክትሮኒክ ሲንግል ዊንዶው ሲስተም ሁለት ፖርታል ሲኖሩት፣ አንደኛው የትሬደር ፖርታል ደብልዩ ደብልዩ ደብልዩ ዶት ኢ ኤስ ደብልዩ ዶት ኢ ቲ ስላሽ ኢ ኤስ ደብልዩ ሀይፈን ቲ አር ዲ የምንለው ሲሆን፣ ሁለተኛው ተቋማት ወይም ተቆጣጣሪ መስሪያ ቤት የሚጠቀሙበት የሲቢአር ፖርታል ደብልዩ ደብልዩ ደብልዩ ዶት ኢ ኤስ ደብልዩ ዶት ኢ ቲ ስላሽ ኢ ኤስ ደብልዩ ሀይፈን ሲ ቢ አር ነው። ትሬደሩ ወደዚህ ሲስተም ለመግባት በቅድሚያ የሬጅስትሬሽን ጥያቄውን ማቅረብ ይኖርበታል። ስለዚህም ይህን የሬጅስትሬሽን ጥያቄውን ለማቅረብ ኤኒ ብሮውዘር ላይ በመግባት ቴክስት ማድረግ ይኖርበታል። እዚህ ላይ ቴክስት በማድረግ ፔጁ ይከፈትለታል ማለት ነው። ኢ ኤስ ደብሊው ቴክስት ያደርጋል። ፔጁ በዚህ መልክ ሲከፈትለት ከሳይን ኢን ከሚለው ስር ላይ ሬጅስተር የምትል ኦፕሽን አለ። ይህንን ሬጅስተር የሚለውን በተን ክሊክ በማድረግ የሬጅስትሬሽን ሪኩዌስቱን የሚጠይቅበት ይሆናል። እዚህ የሬጂስትሬሽን ሪኩዌስት ፎርም ይመጣለታል። እዚህ ላይ በቅድሚያ ማስገባት የሚጠበቅበት የቲኑን መረጃ ይሆናል ማለት ነው። ቲኑን እዚህ ጋር ቴክስት ያደርጋል። የራሱን ቲ ቼክ ሲለው ይሄ ከቲኑ ላይ ያለው መረጃ በሙሉ ወደዚህ ይመጣል ማለት ነው። ይሄ ቲን ቼክ ሲለው ዳዝኖት ኖት ኤግዚስት ካለ የግድ ይሄ ሲስተሙ ማውቃ አለበት ማለት ነው። በመቀጠል ምንሞላው ካምፓኒ ታይፕ የሚለው ነው። እዚ ጋር ካምፓኒ ታይፑን መርጣለን። ከዛ ኦርጋናይዜሽን ታይፕ የሚል አለ። እዚ ጋር መርጠን ሶል ፕሮፕራይተርሺፕን መርጣለን እንደ ድርጅቱ አይነት። ቲን ታይፕ ኤጀንት ነው ትሬደር የሚለውን ደግሞ ምን መርጥበት አለ። ኤጀንት ከሆነ ኤጀንት፣ ትሬደር ከሆነ ትሬደር እንመርጣለን። በተጨማሪ አታችመንት ማድረግ ከፈለግን አድ የምትለዋን በተን ክሊክ በማድረግ አታች የምናደርገው ዶክመንት ካለ እናያይዛለን። አታች የምናደርጋቸው ዶክመንቶች ደግሞ በዚህ ፎርማት መሆን አለባቸው። እዚህ ስር በተጠቀሱት ፎርማቶች፣ ለምሳሌ ኤንጂ ፋይል አለን ይሄ ውክልና ቢኖረው የውክልና ህጋዊ ውክልናውን በዚህ መልክ ማያያዝ ከፈለገ ይሄንን የውክልና ደብዳቤ በዚህ ተጠቅሞ ማያያዝ አለበት ማለት ነው ይችላል በመቀጠል ይሄንን ከጨረስን ዩዘር የምንሞላበት ፔጅ ነው የሚመጣልን ዩዘር ፊልዱ እዚ ጋር የኔም የምናስገባበት ይሆናል ማለት ዩዘር አይዲ ሁልጊዜ ይሄ ቲን ባለቤት በየጊዜው ይህን ሲስተም ሎጊን ሲያደርግ የሚጠቀምበት መለያ ነው። ይህም መለያ ስናስገባ አልፋቤትና ኒውሜሪክ መሆን አለበት ሁለቱንም የያዘ ቢሆን ይመረጣል። በቀጣይ ፎቶ አታች እናደርጋለን። ፎቶ አታች ስናደርግ አሁንም በተመሳሳይ ይህንን ፎርማት የያዘ ፎቶ መሆን አለበት። ስለዚህ ፎቶችንን እስካን አርገን ካስገባ ነው መረጃ ላይ መርጠን ወደዚኛው አታች እናደርጋለን ማለት ነው። በመቀጠል የቲኑን ባለቤት ሙሉ ስም ነው የምናደርገው። እዚህ ጋ ትንሳኤ አሸናፊ የሚለውን ሙሉ ስም እናስገባለን። በመቀጠል ፓስወርድ ላይ ፓስወርድ ስናስገባ ልክ እንደ ዩዘር አይዲው እንደመዘገብ ነው፣ አልፋቤቲክ ኒሜሪክ፣ በተጨማሪ ደግሞ ስፔሻል ካራክተር መያዝ አለበት። ይሄ ከሰባት ያላነሰ ሊሆን ይገባል። ስፔሻል ካራክተር የምንለው ለምሳሌ እንደ አት፣ ኤክስክላሜሽን ማርክ የመሳሰሉት አይነት ብንጠቀም ጥሩ ነው። ስለዚህ እዚህ ጋር የፓስወርድ አይነታችን እናስገባለን። ከሰባት ያላነሰ መሆን አለበት። ሶስት ካራክተሮችን የያዘ አልፋቤቲክ ኒሜሪክ፣ እና ስፔሻል ካራክተር። በመቀጠል የዚንቲን ባለቤት የስልክ አድራሻ ነው የምንሞላው። እዚጋ የስልክ አድራሻውን መዘግባለን። ምክንያቱም ይሄ መረጃው ወይም ቬሪፍኬሽን የሚላከው በዚህ በስልካችን ወይም ደግሞ በኢሜይላችን ስለሆነ ይሄንን በትክክል እንሞላለን፣ ኢሜይላችንን እና የስልክ አድራሻችንን። ይህን ከሞላን በኋላ የምናደርገው ወደ ቬሪፍኬሽን ሜትድ ይሆናል። አሁን ይሄ ቬሪፊኬሽን ሜትድ በኢሜል ይሁን በኤስኤምኤስ የሚል አለ። አክሰስ ወደ አሁን ያለን አክሰስ ላይ ለምሳሌ እዚ ጋር ኤስኤምኤስ መርጠናል። እዚ ጋር ቬሪፊኬሽን ነምበር እንደተላከና ቬሪፊኬሽን ነምበሩን ማስገባት እንዳለብን እያሳየን ነው። ስለዚህ በስልካችን ላይ የመጣውን ቬሪፊኬሽን ነምበር እዚህ ቬሪፊኬሽን ነምበር የሚለው ፊልድ ስር እናስገባለን ማለት ነው። ከዛ ይሄን ካስገባን በኋላ ስለ ትክክለኝነቱ ኮንፈርም እንለዋለን። ስለዚህ the verification number is verified የሚል መልእክት አምጥቶልናል። ስለዚህ የተላከው መልእክት በትክክል የኛ መሆኑን ተረጋግጧል። በመቀጠል ይህንን ኦኬ ብለን ስንወጣ ከዚህ በኋላ መልእክቶች በምን ይላኩልህ የሚል ያስመርጠናል። በኤስኤምኤስ በኢሜይል። ምክንያቱም አንዳንዴ ስልካችን ባይሰራ መልእክቱ በኢሜይል እንዲመጣልን ከፈለግን ሁለቱንም የስ የስ ብለን እንወጣለን። ስንጨርስ ሰሜት እንላለን። እዚህ ጋር ኮንፈርም ያደርገናል ዱ ዩ ዋን ቱ ሴቭ ሚል አለ። ኦኬ ብለን እንወጣለን። ሰክሰስፉሊ ፕሮሰስድ መሆኑን ያሳየናል ማለት ነው። ስለዚህ እዚህ ጋር ኦኬ ብለን እንወጣለን። በመቀጠል እዚህኛው ጋር የአፕሊኬሽናችን ወይም ደግሞ የሬጅስትሬሽን ሪኩዌስታችንን መላካችንን የሚገልጽ መልእክት ይመጣልናል። እዚህ ጋር አሁን ዩዘር ሬጅስትሬሽን ኢስ ሰክሰስፉሊ ሪኩዌስትድ ብሏል። ስለዚህ መልሱን ቀደም ሲል በሞላ ነው በኢሜይል እና በኤስኤምኤስ አፕሩቭድ መደረጉን ይነግረናል ማለት ነው። ስለዚህ ልክ የቀደም ሲል ያስገባ ነውን የዩዘር አይዲ ትንሳኤ እንደርስኮር 07 እና ፓስወርዳችንን በማስገባት ሎጊን እንላለን። ሎጊን ስንል የትሬደር ፖርታል ፔጅ ይከፈትልናል። በመቀጠል እዚህ ጋር ትንሳኤ አሸናፊ የሚለው ስል ፓስወርዳችን መቀየር ስንፈልግ ቼንጅ ፓስወርድ የሚለውን ክሊክ እናደርጋለን። ከሎጋውት ከዚህ ስክሪን መውጣት ስንፈልግ ደግሞ ሎጋውት የሚላለን፣ ሎጋውትን እነካለን። ቼንጅ ፓስወርድ ማድረግ ስንፈልግ ቼንጅ ፓስወርድ የሚለውን ሴሌክት በማድረግ የቼንጅ ፓስወርድ ቦክስ ሲስተሙ ያመጣልናል። ስለዚህ ቀደም ሲል ስንጠቀምበት የነበረውን የከረንት ፓስወርድ እና አሁን መቀየር የምንፈልገውን ፓስወርድ የምናስገባበት ፊልድ ነው የሚመጣው ማለት ነው። ስለዚህ ከረንት ፓስወርዳችን እዚህ ጋር እናስገባለን። በመቀጠል ኒው ፓስወርድ የሚለው ስር ልክ ቀደም ሲ እንደመዘገብ ነው ሶስት ካራክተር አልፋቤቲክ፣ ኒሜሪክ እና ስፔሻል ካራክተርን የያዘ ከሰባት ያላነሰ ካራክተር ማስገባት ይጠበቅብናል። ስንጨርስ ኮንፈርም የተመሳሳይ ፓስወርድ እዚህ ጋር እናስገባና ሴቭ እንለዋለን። ይህን ኮንፈርሜሽን ይልክልናል ዱ ዋንቱ ሴቭ የሚል ኦኬ ብለን ስንወጣ በትክክል የመዘገብ ከሆነ ሰክሰስፉሊ ፕሮሰስድ ይለናል ማለት ነው ስለዚህ ይሄ በተሳካ መንገድ ሰክሰስፉል መሆኑን ያሳየናል። ስለዚህ በአሁን ወደ ሎጊን ፔጅ ያመጣንና አሁን የቀየርነውን ፓስወርድ የምንመዘግብበት ሰዓት ይሆናል ማለት ነው። ስለዚህ እዚህ ጋር ዩዘር አይዲ ስር አሁን የቀየርነውን ዩዘር አይዲ አሁን የቀየርነውን ፓስወርድ ዩዘር አይዲያችንን ተጠቅመን ትንሣኤ አንደርስኮር ዜሮ ሰባት የተቀየረውን ፓስወርድ እዚህ ጋር እናስገባና ሎጊን እንላለን ማለት ነው። ሎጊን ስናደርግ ወደ ቅድሙ ወደ ትሬደር ፖርታል ፔጅችን እንገባለን። ስለዚህ አሁን ትንሣኤ አሸናፊ የሚለው የተባለው የቲም ባለቤት በስሩ ሰራተኞችን ማሰራት ሲፈልግ እዚ ጋ ማይ ፔጅ ዩዘር ማኔጅመንት ዩዘር ሊስት ላይ ገብቶ የሚያሰራቸውን ሰዎች መመዝገብ ይኖርበታል። ይህን ሲስተም መስራት የሚችሉትን ሰዎች ማለት ነው። ስለዚህ ዩዘር ሊስት የሚል ዩዘር ሊስት የሚል ስክሪን ይመጣልናል። እዚህ ዩዘር ሊስት ላይ የቀደም ሲል የመዘገብ ነው ፉል ኢንፎርሜሽን የምናይበት ይሆናል ማለት ነው። እዚህ ጋ አሁን ነምበር ዩዘር አይዲ ኔሞ አለ። ከዛ ሪፕሬዘንታቲቭ የሚል ያመጣልናል። እዚህ ጋር ሪፕሬዘንታቲቭ ከስሩ ኢምፕሎይ መቅጠር ሲፈልግ ሬጅስተር የሚለውን በተን ክሊክ በማድረግ የዩዘር ሊስቱን መመዝገቢያ ኢንፎርሜሽን ያመጣለታል። ከላይ የምናየው ከካምፓኒ ስር ያለው ቲም የራሱ የትንሳይ አሸናፊ ቀደም ሲል የመዘገብ ነው ይሆናል። እዚህ ጋር የምንመዘግበው ዩዘሩን የቀጠርነውን የዩዘር አይዲ ክሬት እናደርግለታለን። በስሙ የመጀመሪያውን ስም ተጠቅመን ምክንያቱም እዚህ ጋ የምናስገባው አልፋቤት እና ኒሜሪክ መሆን አለበት ስላልን እዚህ ጋ ለምሳሌ ዮሐንስ ደግነት ነው የዚህ ተቀጣሪ። ስለዚህ ዮሐንስ አንደርስኮር 03 ብለን ክሬት እናደርጋለን። ስሙን እዚህ ጋ ሙሉ ስሙን እናስገባለን፣ ዮሐንስ ደግነት ብለን እናስገባለን። በመቀጠል የዚህ የዮሐንስን ደግነት የስልክ አድራሻ ነው የምንመዘግበው። ምክንያቱም መልእክቶች የሚመጡት በስልክ ወይም በኢሜይል ስለሆኑ እዚህ ጋር የዮሐንስ ደግነትን የስልክ አድራሻ እንመዘግባለን። ይህን ስንጨርስ በተመሳሳይ ኢሜይል ደግሞ እዚህ ጋር እናስገባለን። ስለዚህ የዚህ ሰው ፓስወርድ እና ዩዘር አይዲውን በዚህ በሞባይል እና በኢሜይሉ ይመጣለታል። በመቀጠል ኤኒ ኖቲፊኬሽኖች በምን ይላኩል? የሚለውን በኢሜይል እና በኤስኤምኤስ ሁለቱንም ይመርጣል ማለት ነው። በመቀጠል ይሄ ዮሐንስ ደግነት የራሱ ቲን ካለው እዚ ጋር ገብቶ ያስገባል። ከሌለው ግን ቀጥታ የሚጠቀመው የትንሳኤን አሸናፊ ቲን ይሆናል ማለት ነው። ተቀጣሪ እንደመሆኑ እዚ ጋ የኢንዲቪጅዋል ቲኑ የትንሳኤ አሸናፊ ይሆናል። ይህን ስንጨርስ ሴቭ የምትለዋን በተን ክሊክ ማድረግ አለብን ማለት ነው። ሴቭ የምትለዋን በተን ክሊክ ስናደርግ ኮንፈርሜሽን ያመጣልናል። ትክክል ከተከናወነ ስራው ሰክሰስፉሊ ፕሮሰስድ የሚል መልዕክት ያመጣል። አሁን የመዘገብነውን ለማየት ማይ ፔጅ፣ ዩዘር ማኔጅመንት፣ ዩዘር ሊስት የሚለውን ሰሌክት በማድረግ የዩዘር ሊስት ኢንፎርሜሽን ሲስተሙ ያመጣልናል እዚህ ጋር የትንሣኤ አሸናፊ በሪፕሬዘንታቲቭ መልክ ይመዘገባል። የዮሐንስ ደግነት ደግሞ በኢምፕሎይ መልክ ይመዘገባል ማለት ነው። ስለዚህ በዚህ መልክ የመዘገብናቸውን ከአንድም በላይ እንዲያደረግን መመዝገብ እንችላለን። ለመመዝገብ ስንፈልግ ሬጅስተር ነው የምንለው። ስለዚህ አሁን የዮሐንስ ደግነትን ፕሮፋይል እንከፍትና ዮሐንስ ደግነትን እንዴት አክቲቭ እና ዲአክቲቬት ማድረግ እንደምንችል እንመለከታል። ለምሳሌ ዮሐንስ ደግነት ውሉን ቢያቋርጥ ከዚህ ከትንሣኤ ጋር እዚህ ጋር መተን ዲአክቲቬት የሚለው ላይ ዲአክቲቬሽኑን ኤን የነበረውን ዋይ ማድረግ ወይም የስ ማድረግ አለብን ማለት ነው። ስለዚህ እዚህ ዲአክቲቬት የምትለዋን በተን ሰሌክት በማድረግ የኮንፈርሜሽን ሜሴጅ ያመጣልናል። ዱ ዩዋንቱ ዲአክቲቬት ይለናል። እርግጠኞች ከሆነን ኦኬ ብለን እንወጣለን። ስለዚህ ሰክሰስፉሊ ፕሮሰስድ የሚል መልእክት አምጥቷል። ስለዚህ ዲአክቲቬት ሆኗል ማለት ነው። አሁን ዮሐንስ ደግነት ከዚህ ፕሮፋይላችንን ስንመለከት በዮሐንስ ደግነት የዩዘር ኢንፎርሜሽን ላይ እስታተሱ ዲአክቲቬሽን የምትለዋ ዋይ ትሆናለች ማለት ነው። ስለዚህ ይህንን ዲአክቲቬት ያደረግነውን ሰው ደግሞ መልሰን አክቲቬት ማድረግ ስንፈልግ በተመሳሳይ መልኩ ማይ ፔጅ ዩዘር ማኔጅመንት ዩዘር ሊስት ላይ ገብተን የዲ አክቲቬት ያደረግነውን ዩዘር አይዲ ክሊክ በማድረግ ወይም ደግሞ አሁን የዮሐንስ ደግነት ስለሆነ የዮሐንስ ደግነትን ዩዘር አይዲ ላይ ሰሌክት በማድረግ ያ ዲአክቲቬት ያደረግነውን ዩዘር መልሰን አክቲቬት ማድረግ እንችላለን ማለት ነው። ከዚህ እዚኛው ጋር ዲአክቲቬሽን ዋይ ነው የሚለው ዮሐንስ ላይ ሰሌክት ክሊክ በማድረግ አሁንም በተመሳሳይ መልኩ የዮሐንስ ፕሮፋይል ይከፈትልናል። እዚህ ፕሮፋይል ላይ የሂስትሪ እና የአክቲቬት የሚል ኦፕሽኖች ሁለት ኦፕሽኖች ያመጣሉ ስለዚህ እዚህ ጋር አክቲቬት የሚለውን በተን ክሊክ በማድረግ ዱ ዩ ዋንት ቱ አክቲቬት ይለናል እርግጠኞች ከሆንን ኦኬ ብለን ስንወጣ ዲአክቲቬት የነበረው አክቲቬት ይሆናል ስለዚህ ስራውን ማከናወን ይችላል በቀጣይ ማለት ነው በመቀጠል የምንመለከተው የዮሐንስን ደግነት ፕሮፋይል መቀየር ብንፈልግ ወይም ደግሞ ለውጦች ማድረግ ብንፈልግ እንዴት መቀየር እንችላለን የሚለውን እናያለን ማለት ነው። እዚህ ጋር የቀደም ሲል ያየነው እዚህ ጋር አንድ ኦፕሽን አለ። እዚህ ኦፕሽን ላይ የ ሞዲፋይ የሚል ኦፕሽን አለ። እሱን ክሊክ በማድረግ የዮሐንስ ደግነትን ወይ የስልክ አድራሻ ወይ ደግሞ የኢሜይሉን መቀየር እንችላለን። ከዚህ ስክሪን መቀየር የማንችለው አይዲ ነምበር ብቻ ነው። የአይዲውን መቀየር አንችልም። መቀየር የምንችለው አድራሻ ለውጦች ካሉ፣ ለምሳሌ አሁን ሞባይል ሞባይል ነምበሩን መቀየር እንችላለን። አሁን ሞባይል ነንበሩን ቀይረናል። ኢሜይልም መቀየር ከፈለገን ኢሜይል ይሄን ስንጨርስ ሴቭ ብለን እንወጣለን። በተመሳሳይ ኢሜይል መቀየር ካስፈለገን ኢሜይላችንን ቀይረን ስንጨርስ ሴቭ የሚለውን በተን ክሊክ በማድረግ ሲስተሙ ኮንፈርሜሽን ይልክልናል። እዚህ ጋር ኦኬ ብለን ትክክል መሆናችንን ያሳየናል ማለት ነው።